በበጋ መስኖ እየለሙ ያሉ ሰብሎች ገበያውን ለማረጋጋት ትልቅ ሚና እንዳላቸው ተገለጸ። በህላባ ዞን ዋና አስተዳዳሪ በአቶ ሙሂዲን ሁሴን የተመራ የአመራር ቡድን በዌራድጆ ወረዳ በተለያዩ ቀበሌያት በበጋ መስኖ የለሙ ማሳዎችን የመስክ ምልከታ አድርጓል። በመስክ ምልከታው የስንብጣ፣ የበንዶ፣ ጨለቁሳ እና ወጀጎ አቶ ቀበሌያትን ማዳረስ የተቻለ ሲሆን በአርሶ አደሮች እና በግብርና ኢንቨስተሮች የለሙ ፍራፍሬዎች፣ አትክልቶች፣ ቅመማ ቅመሞች፣ በቆሎ እና ሌሎችም የኤክስፖርት ምርቶች እየለሙ ያሉበትን ደረጃ ለመመልከት ተችሏል። በመስክ ምልከታ ወቅት ከሃላባ ቲቪ ጋር ቆይታ ያደረጉት የሃላባ ዞን ዋና አስተዳዳሪ አቶ ሙሂዲን ሁሴን በዌራድጆ ወረዳ የበጋ መስኖ ስራው በጥሩ ሁኔታ እየተከናወነ መሆኑንና አበረታች ለውጦችም እየመጡ እንደሆነ አብራርተዋል። ቀድሞ በስምቢጣ ቀበሌ ብቻ የነበረው የበጋ መስኖ ወደ ሌሎችም ቀበሌያት የማስፋፋት ስራ ተጠናክሮ መቀጠሉን ተናግረዋል። ስምቢጣ በመስኖ ስራ በሀገር ደረጃ የታወቀች ብቻ ሰሆን በሀገር ደረጃ ያገኘች ቀበሌ ናት። ይሄን ሲምብጣ ላይ የተጀመረውን የመስኖ የበጋ መስኖ ስራ ሲምብጣ ላይ መቆም ሳይሆን ማስፋፋት አለብን ብለን እንደ ዞንም እንደወረዳም እንደ ክልልም እየተሰራ ያለው ስራ ዛሬ በወጀጎያቶና ተውና ይሄ በንዶ ቀበሌ አሁን ምን ገኝበት፣ በንዶ ቀበሌ ይባላል። ሲምብጣ አምና ካነበረበት በጣም ሰፍቶ ሰፋ ተደርጎ እየተሰራ ያለው ሲምብጣ ሙሉ ዞረን አይተናል። በግለሰቦችም በኢንቨስተሮችም ዞረን አይተናል። እዛም ያለው ስራ ከአምናው በጣም በስፋት ተሰርቷል። የመጀመሪያ ዙር መስኖ ተሽጦ ሁለተኛ ዙር አሁን ደርሷል። ሶስተኛ ዙር ይቀጥላል። በአመት ሁለት ሶስቴ ሳይሆን በአመት እስከ አራት ጊዜ ማምረት ልምድ እየተወሰደበት ነው። ስንመጣ ያየናቸው ስራዎች በጣም ይበል የሚያሰኙ ናቸው። አይደለም ለዞናችን ለሀገራችንም፣ ለክልላችን ተሞክሮ የሚሆኑ ስራዎችን ተዛረረን አይተናል። ደርሷል ወይም ደግሞ ገባት ሲሩን ቀጥሎ ማስታሰር እንጂ መንግስት ከህብረት ስራ ጋር አገናኝቶ ገበያ ስቴስሩን ማስተካከል እንጂ። አሁን ደርሷል። ቲማቲሙም ደርሷል። ጥቅል ጎመኑም ደርሷል። ቃሪያውም ደርሷል። ሁሉም ደርሷል። ደስ ይላል። ዌራድጆ ወረዳ ዋና አስተዳዳሪ አቶ አብዲ አዳም በበኩላቸው የበጋ መስኖ የምግብ ዋስትናን ከማረጋገጥ አልፎ ገበያን በማረጋጋት የኑሮ ውድነቱን በመቀነስ እንዲሁም ለወጣቶች ጭምር የስራ እድል እየፈጠረ መሆኑን አብራርተዋል። በዘንድሮ አመት ልክ እንዳለ ነው የተሰራው ስራ ቁሊቱ ላይ የነበረውን የገበያ ማረጋጋት ላይ በጣም ከፍተኛ አስተዋጽኦ አለው። የምግብ ማመጣጠን እንትን ከማድረግ አንጻር የራሱ አስተዋጽኦ አለው። ከሚያገኙት ኢኮኖሚ ደግሞ በፊት ሳር ቤት ከነበረበት ወደ ቆርቆሮ ቤት የተሻለ ኑሮ እንዲኖሩ የሚያደርግበት ሂደት አለ። ስለሆነም ስደትን ብቸኛ አማራጭ ከማድረግ ይህንን የበጋ መስኖ በመጠቀም በማህበር ተደራጅተው እያመረቱ የራሳቸውንና የቤተሰባቸውን ህይወት እንዲቀይሩ አሳስበዋል። በመደበኛ እርሻ ነው ሲሰሩ የነበሩት። ቅድም እንዳልኩትም ዘንድሮ እነዚህ አሁን ማሳቸው ላይ የምንገኝ ወጣቶች በጣም አስተማሪ የሆነ ስራ ሰርተዋሉ። ባይዘዌ እዚህ ጉድጓድ ቆፍሮ ተደርቦ ሰው አስቸግሯቸው ከሌላ አካባቢ በጣም ዋጋ ከፍሎ ነው የመጡት። እኛ ወረዳ ላይ በጣም ሰፊ አቅም አለ፣ ልምዱም አለ። ባይዘዌ ከባለ ሀብቱ ጋር ከአርሶ አደሩ ጋር ተጠግተው ስራ የሰሩ ሰዎች ልምድ ያለበት ሂተት ስላለ ወጣቱ ሀገር ቤት ሆኖ እንዲሰራ በአንድ በኩል ጥሪ ያስተላልፋሉ። ሌላው ደግሞ አንዱ ሲያለማ ደግሞ አንዱ የቀረ አለ። አንዳንድ ቦታዎች ላይ ሁሉም እንዲያለማ ባይዘ እዚህ መጥተው እናቶች ጎመን ይገዛሉ፣ ቲማቲም ይገዛሉ። ይሄን ጓሮችን ላይ ማስራት እንችላለን። ስለዚህ ለሌላው ለተቀረው እንትን ማለት የሚፈልገው የእናቶችን እንግዲህ የህፃናትን የምግብ ክፍተት ለመዝጋት የመስኖ ለሚሰሩ ስራዎች የአትክልት ስራዎች ወሳኝነት አላቸው። የፍራፍሬ ስራዎች ወሳኝነት ስላላቸው በዚህ ላይ ጠንክሮ እንዲሰሩ ነው መልዕክት ያስተላልፋሉ። በግብርና ስራቸው ላይ አግኝተን ያነጋገርናቸው አርሶ አደሮችና የግብርና ኢንቨስተሮችን በበኩላቸው የዘንድሮ የበጋ መስኖ ልማት ስራን በጥሩ ሁኔታ እያከናወኑ እንደሆነ አስረድተዋል። የሚታወቀው ይህ በአደራጀት ነው ብቻ ዝም ብሎ ሰውን በክላስተር በኩታ ግጥም የተባለው በአዲሱ አዋጅ የመጣው ስትራቴጂ አንደኛው ጠቀሜታው በኩታ ግጥም በማዝራት አንድም ደሃ በመሀሉ ላይ አይቀረም። ያለም ደሃ በመሀል ሸክመን የሌለውን በመሃል አድርገን ያለውን ደግሞ በመቀናጃት በሴቶችና በወጣቶች ክንፍ ሁላ ጨምረን በፓርቲ ህብረት እና በፓርቲ አደራጀት አድርገን በፓርቲ ህብረት ቀጥታ እስከ ቤተሰቡን ጭምር አወያይተን ባለን ጉልበት ባለን ገንዘብ የሌለንን ባለው አጨማምረን ይሄ ያመጣው ውጤት አትክልቶች በሙሉ ጥቅልል ጎመን፣ ቲማቲም ያሉ ዝርያዎች ለሰው የሚሆኑት ሁሉ እኛ ከዘይትና ከጨው ውጭ አንድም ሴት አንድም እናት ወደ ከተማ ሳትሄድ በቀበሌ ያለውና በጓሮው ያለው ፍራፍሮችን እየተጠቀመች ከዛ የሚበልጥ ሙዝ በክላስተር አድርገን አቮካዶና ቡና በክላስተር አድርገን አንድም ሰው ለተረጅነት እንዳይወጣ፣ አንድ ሰው የመንገድ ተዳዳሪ እንዳይሆን፣ አንድም እናት ለልመና እንዳትወጣ፣ መጀመሪያ በልመና የነበረችን ቀበሌ አሁን ወጀመራ እርዳታ የምንሰጣትን አሁን ካረጅነት ወደ ከተረጅነት ወደ ረጅነትን ጭምር ለውጣማ አርገን አሁን በአንድ ቀን 50 30 ባጆ ሀገር አቀፍ ሁላ ነው ይወጣሉ። ይሄንን በማቀናጀትና ባለን ደረጃ አቅም የሌለውን አቅም እየፈጠር የውስን ብታ መጀመሪያ የምትታወቀው እንደህነቷን፣ አሁን ደግሞ በሀብትና በቀጠር ወደ ከተማ እስከሚገባ ድረስ ጭምር አርገን እየሄደን ነው። አስደሳች ነው። አሪፍ ነው። አሁን ስንዴ እንት በቆሎ ትንሽ ይሰርቻለሁ። ቲማቲም በብዛት አለ። አሁን አመርቄ ነው ዳር ሰዋለ አሁን ለገባ ሊቀርቡ ነው። ከዚህ ከሳምንት በኋላ ገባ ይቀርባል። በአመት አንድ ጊዜ አይቶ ከማምረት መስኖዋ ደግሞ በአማራጭ በአመት ሁለት ሶስት የማምረት ይቻላል። ይሄን ውሀ ተጠቅሞ እና አሁን መንግስት በሰጠው እንትን ጥሩ አቅጣጫ ይዘናል። ከእንግዲህ አስፍተን ማየት እንፈልጋለን። ለአካባቢውም ንቃት ነው። አሁን መስኖ ማህበረሰቡ ጀመራ ጀመርኩት። አሁን ሁሉም እንትን ብሎ ይህን ወንዝ ተከትሎ ሁሉም እየተጠቀመ ነው። ተመረንበታል ነው የሚለው ዘንድሮ በበጋ እርሻ መስኖ የሰራ ነው። በጣም ጥሩ ነው። እኔ ሁለት ሄክታር ሽንኩርት ተክያለሁ። ሁለት ሄክታር አንድ ሀምሳ በሀምሳ የጓሮ ጎመን ነው። አንድ ሄክታር ጎመን ፈረንጅ ጎመን ነው። ሌላው ደግሞ ሁለት ሄክታር ደግሞ ቺአሲድ የሚባል ወደ ውጭ ኤክስፖርት የሚደረግ ነው። ምክንያቱም ለብዙ ነገር የሚጠቅሙ ነው የተባሉን። ለእኛ አሁን ይህን ዘር ሲሰጡን ሰዎች አምጥቶ ነው የሰጡን። የሚረከቡንም ለምሳሌ 350 ኪሎ አንድ ኪሎ አንድ ዋን ኪሎ 350 ይረከባሉ፣ ይዞ 350 ብር ይረከባሉ። ያው በበጋ ያው ይህን ላይን አድርሰነዋል። ይኸው እንደሚታዩት ነው። አሁን ምናልባት ለመድረስ የቀረው አንድ ወር ተኩል ብቻ ነው የሚቀራቸው። አሁን የተዘሩ ነገሮች በአጠቃላይ ሽንኩርት ነው፣ ጎመን ነው፣ ሁለተኛ ደግሞ ቼአሲድ የሚባለው ነው። እነዚህም በአጠቃላይ ሶስት ወር ነው የሚጨርሱት። እንግዲህ ከተተከሉት ከተዘሩ በኋላ ሶስት ወር ይጨርሳሉ። አሁን ከእንግዲህ አንድ ወር ተኩል ይቀራቸዋል። አሁን ለመንቀል እያመረቱት ባለው ምርትም በአንድ በኩል ገበያውን እያረጋጉ፣ በሌላ በኩል ደግሞ በሚያገኙት ገቢ ኢኮኖሚያቸውን እያሳደጉ መሆኑን ተናግረዋል። ሌሎች አርሶ አደሮችም የእነሱን ተሞክሮ ወስደው ተግባራዊ እንዲያደርጉ ከምክረ ሀሳብ ጀምሮ የተለያዩ ድጋፎችን እያደረጉ መሆናቸውን ገልጸዋል። በመስክ ምልከታው ላይ የሃላባ ዞን ዋና አስተዳዳሪ አቶ ሙሂዲን ሁሴን፣ የዞኑ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አቶ መሐመድ ከማል ኑርዬ፣ የዞኑ ምክር ቤት ዋና አፈጉባኤ አቶ መሐመድ አሚን ማህዲ፣ የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊዎችና ሌሎች የዞንና የወረዳው አመራር አካላት ተገኝተዋል።